ጸጥታ ከከተማው ግርግር ርቆ ሁሉም ሰው የሁሉንም ሰው ፊት የሚያውቅበት የልጆች ሳቅ የጓሮ አትክልቶችን የሚያደምቅበት ሰፈር። በዚህ ሰፈር ውስጥ ሕይወት ፍጹም ትመስላለች። እዚህ ክፋት ቦታ የለውም፣ ወይም ሰዎች የሚያስቡት እንደዛ ነበር። እዚህ ሰፈር ውስጥ የምትኖር አንዲት ወጣት ነበረች ስሟ ሊዲያ ይባላል በፈገግታዋ በቅንነቷና ሁሉንም ሰው በመርዳት ዝንባሌዋ ትታወቃለች ለጓደኞቿ ተወዳጅ ለቤተሰቦቿ ኩራት ለፍቅረኛዋ ደግሞ የሕይወቱ የህይወቱ ብርሃን ነበረች የሊዲያ ዓለም በቀለማት የተሞላ ነበር ነገር ግን አንድ ማክሰኞ ጠዋት ያ ሁሉ ቀለም ወደ ጥቁር ተቀየረ። ፀሐይ እንደተለመደው ብትወጣም በሊዲያ ቤት ውስጥ ግን ጨለማ ነግሶ ነበር። የሰፈሩን ጸጥታ የሰበረው የፖሊስ ሳይረን ድምፅ የአንድን አስከፊ እውነት መጋለጥ አበሰረ። ሊዲያ በገዛ ቤቷ ውስጥ ህይወቷ በአሰቃቂ ሁኔታ ተቀጥፎ ተገኘ። ጥያቄው አንድ ነበር። ይህንን ጭካኔ ማን ከዚህ ሁሉ ፍቅርና ሰላም ጀርባ ይህንን ያህል ጥላቻ ከየት መጣ? መርማሪዎች ወደ ስፍራው ሲደርሱ ያዩት ትዕይንት ልብ የሚሰብር ነበር። ቤቱ በውጭ ሲታይ ሰላማዊ ቢመስልም፣ ከውስጥ ግን የአንድን አሰቃቂ ፍልሚያ ታሪክ ይናገር ነበር። የመጀመሪያው ጥርጣሬ ዝርፊያ ነበር፣ ነገር ግን ምንም አይነት ውድ ዕቃ አልተሰረቀም። ምንም አይነት በኃይል የተከፈተ በር ወይም መስኮት አልነበረም። ገዳዩ ሊዲያ የምታውቀውና በሯን በፈቃዱ የከፈተችለት ሰው መሆን አለበት። ምንም አይነት የግዳጅ የመግባት ምልክት የለም። በሩ አልተሰበረም። ገዳዩን ታውቀው ነበር ማለት ነው። ይህ ግምት ምርመራውን ውስብስብ አደረገው። ጠላት ከውጪ ሳይሆን ከውስጥ ነበር። የጥርጣሬ ጣቶች በሊዲያ የቅርብ ሰዎች ላይ ማረፍ ጀመሩ። ቤተሰብ፣ ጓደኞች እና ከሁሉም በላይ ደግሞ ፍጹም በሚመስል የፍቅር ግንኙነት ውስጥ የነበረው ፍቅረኛዋ ዳንኤል። ዳንኤል በሀዘን የተሰበረ መስሎ ነበር ለፖሊስ የሰጠው ቃል እንከን የለሽ ነበር ሊዲያን ምን ያህል እንደሚወዳት የወደፊት ሕይወታቸውን እንዴት እንዳቀዱ በእንባ እየታጠበ ተናገረ መርማሪዎቹ አዘኑለት አመኑትም ዳንኤል በፍጹም እሱም ለሊዲያ ሲል ሕይወቱን ይሰጣል ዝንብ እንኳን አይገድልም ምርመራው ወደ ሌላ አቅጣጫ አዘነበለ። ከዚህ ቀደም ሊዲያን ይረብሽ ነበር የተባለ የቀድሞ የስራ ባልደረባ፣ በንብረት ጉዳይ ከቤተሰቧ ጋር ተጋጅቶ የነበረ የሩቅ ዘመድ፣ ሁሉም ተጠርጣሪዎች ነበሩ። ነገር ግን እያንዳንዱ መስመር ወደ ዝግ መንገድ ነበር የሚወስደው። ቀናት ሳምንታትን ወለዱ። የሊዲያ ገዳይ እንደ ጥላ ተሰውሮ ቀረ። የሕዝቡ ተስፋ እየተሟጠጠ የቤተሰቧ ሀዘን እየጠና ሄደ። ምርመራው ሊዘጋ በተቃረበበት ወቅት አንድ ወጣት መርማሪ የሊዲያን የባንክ መረጃዎች ለመጨረሻ ጊዜ መመርመር ፈለገ። ሁሉም ነገር ንጹሕ ይመስል ነበር። ነገር ግን አንድ ትንሽ ዝርዝር ዓይን ውስጥ ገባ። ሊዲያ ከመሞቷ ከሦስት ቀናት በፊት ከቁጠባ ሂሳቧ ላይ ከፍተኛ መጠን ያለው ገንዘብ ወጥቷል። ገንዘቡ ለምን ወጣ? ለማን ተሰጠ? ይህንንስ ስንጠይቅ ሁሉም ነገር መለወጥ ጀመረ። ይህ የገንዘብ ዝውውር የተደረገው ወደ አንድ የዳንኤል ድብቅ የብድር አካውንት ነበር። ዳንኤል ፍጹሙ ፍቅረኛ ከባድ የቁማር ሱስና ተራራ የሚያክል ዕዳ ውስጥ ተዘፍቆ ነበር። ሊዲያ ይህንን ሚስጥር ደርሳበት ልትተወው ስትወስን የፍቅር ታሪካቸው ወደ አሰቃቂ ወንጀል ተለወጠ። ልትተወኝ ነበር፣ ሁሉንም ነገር ልታጋልጥብኝ። ሌላ ምርጫ አልነበረኝም። አላሰብኩትም ነበር እህ እወድሻለሁ እያልኳት አለ ዳንኤል። ፍጹም መስሎ የታየው ሰው ጭምብሉ ሲገፈፍ ውስጡ የበሰበሰ ጭራቅ ሆኖ ተገኘ። ዳንኤል የፈጸመው ግድያ አንድን ህይወት ብቻ አልነበረም የቀጠፈው፣ የአንድን ቤተሰብ እምነት፣ የአንድን ሰፈር ሰላምና ከሁሉም በላይ ደግሞ በፍቅር ላይ የነበረንን ንጹህ አመለካከት ጭምር ነበር የገደለው። የሊዲያ ታሪክ የሚያስተምረን አንድ መራራ እውነት አለ። ክፋት ሁል ጊዜ አስፈሪ ፊት ይዞ አይመጣም። አንዳንዴ በሚያምር ፈገግታ ጀርባ፣ በሚንከባከቡ እጆች ውስጥና፣ እወድሻለሁ እወድሃለሁ በሚሉ ከንፈሮች ጀርባ ተደብቆ ይገኛል። ጥያቄ፣ የምናውቃቸውን ሰዎች በእርግጥ ምን ያህል እናውቃቸዋለን?